የመከላከያ ዋር ኮሌጅ በ2017 ዓ ም በመደበኛ መርሃ ግብር ያሰለጠናቸውን ከፍተኛ ወታደራዊና የጸጥታ ዘርፍ አመራሮችን ዛሬ አስመርቋል። በምርቃቱ ወቅት የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ እንደገለጹት ጦርነትን ሳይዋጋ በሩቁ የሚያስቀር እንዲሁም ጦርነትን በአነስተኛ ኪሳራ በድል መፈጸም የሚችል የማድረግ አቅሙ ከፍተኛ የሆነ ሰራዊት መገንባት መቻሉን ተናግረዋል። በየደረጃ ያለ አመራር ዓለማዊ ከባባዊና ቀጠናዊ እንዲሁም አገራዊ ሁኔታን የሚገነዘብና የሚተነትን በዚህ ላይ ተመስርቶ በተለዋዋጭ ሁኔታዎች ውስጥ ፈጣን ውሳኔ የሚሰጥና ሰራዊቱን መርቶ ለድል የሚያበቃ መሆን አለበት። የመከላከያ ሰራዊት በፈተና ውስጥ ይበልጥ እየጸና ኢትዮጵያን ያሻገረ ሰራዊት ነው ያሉት የመከላከያ ዋር ኮሌጅ ዋና አዛዥ ብርጋዴር ጀነራል ቡልቲ ታደሰ በሀገር ውስጥም ሆነ በቀጠናው ሰላምና ደህንነትን ለማረጋገጥ የሚያስችሉ የስትራቴጂክ ስልጠናዎች የሰራዊቱን ግዳጅ መፈጸም አቅም ከፍ እንደሚያደርገውም ተናግረዋል። አመራሮቹ ተምረው ሲወጡ ሀብትን፣ ንብረትን፣ የመንግስት ፍላጎትን እና የተቋም ፍላጎትን አቀናጅቶ የሚመራ እና ቲንከርስ የሆኑ አስተሳሰባቸውን አስፍቶ ከሀገራዊ ጥቅም ጋር የሚያያዙ አመራሮች ከመፍረት አኳያ ትልቅ ጠቀሜታ ስላለው እንደዚህ አይነት ተቋማት ተቋማችን ውስጥ በጣም በርካታ ናቸው። ዋር ኮሌጅ ግን ለየት የሚያደርገው ከፍተኛ አመራሮች ተምሮ የሚወጡበት ጊዜ በሚመደቡበት ቦታ የመንግስትን ፍላጎት፣ ተቋምን፣ ሀብትን፣ ንብረትን፣ ፖሊሲን አቀናጅቶ የሚመራ ትልቅ አቅም የሚፈጥር ስለሆነ ለሰራዊታችን፣ ለሀገራችን እና ለሌሎች የጸጥታ ተቋማትም ትልቅ ጉልበትና አቅም አለው ብዬ ገምታል በዋር ኮሌጁ የተሰጣቸው ተግባር ተኮር መደበኛ ስልጠና በወቅታዊ ሀገራዊና ቀጠናዊ የሰላምና ደህንነት ጉዳዮች ላይ የተሻለ ግንዛቤ እንዲኖራቸው እንደረዳቸው ሰልጣኞች ተናግረዋል። ኢትዮጵያ ሀገራችን ያለችበትን ቀጠና እጅግ በጣም ይታወቃል። እጅግ በጣም ውስብስብ የሆነ የፖለቲካል ዳይናሚክስ ያለበት ሎኬሽን ያለንበት እና ይህን ቀጠና መረዳት ግሎባል ያለውን ነገር መረዳት ሀገራችን ላይ ለሚቃጣ ናሽናል ኢንተረስታችን ብሔራዊ ጥቅማችንን ሚነካ ማንኛውንም ጉዳይ አሰስ አድርገ የምንደርስበት ቀጠናውን በማጥናት ነው። ቀጠናውን ለማጥረት የሚያስችሉ የተለያዩ ትምህርቶችን ተምረናል። የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ፣ አምባሳደሮች፣ ወታደራዊ አታሼዎች እንዲሁም ከፍተኛ አመራሮች የታደሙበት የምርቃት መርሃግብር በዋር ኮሌጁ ቅጥር ግቢ ችግኝ በመትከል ተጠናቋል።